ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አለሁ አልሓምዱላ ረብልዓለሚን ሁሉ ሰላም ነው። እኔ ጋ አልሓምዱሊላህ ረብልዓለሚን። ቺዝ ኬክ በማንጎ አብረን እንሰራለን። እዚህ ጋ ዝብዳ 150 ግራም፣ 150 ግራም ዝብዳ 2 ግሽጣ ሁለት ግሽጣ የኬክ ክሬም ድሪሙን ይሄኛው የማንጎ ጣዕም ቫኒላ፣ ይሄኛው ብስኩት። ከዛ አብረን እንሰራለን። ያቀለጥነውን ዝርጋችንን እንደዚህ ዳችንን ያቀለጥነውን እንጨምራለን ማለት ነው። ብስኩታችን ይኸው እንደዚህ ጭኮ መስሏል፣ እንተያይዘው ማለት ነው። ብስኩታችንን የፈጨነውን እንደዚህ ድልድል አልገናል መጋገሪያው ላይ። ይሄ የማንጎ ጁዝ ነው። ከዛ የተወሰነ እንዲ እንቀልሳለን። እዚህ ላይ ቅድም እንዳያችሁት የማንጎ ጄሊ አንድ አዘጋጅተናል። ከዛ ማንጎን እንዲቀንሰ እዚህ ጋር ማንጎ ፍሬሽ አዘጋጅተናል። እንደዚህ ቆራርጠን አዘጋጅተናል። ይህ ቺዝ ኬክ በማንጎ የሚሰራ ነው። እሺ ቺዝ ኬክ በማንጎ ነው ዛሬ የምንሰራው። ቺዙን አዘጋጅተን ብስኩቱን አዘጋጅተን ፍሬዘር አስገብተናል። ሌላውን ግብአቶች እስከምናዘጋጅ ድረስ ጄሊውን እዚህ አንድ ሁለተኛ ውሃ የፈላው ግማሽ ውሃ የሞቀ ወይ አንድ ሁለተኛ አልያም ግማሽ፣ ከዛ ፍሬሽ ግማሽ ነው። እናቀላቅለዋለን። ያዘጋጀነውን ማንጎ እንቀላቅለዋለን፣ እንደዚህ ማንጓችንን እናቀላቅላለን ከጄሊ ጋር። ቺዝ ኬካችን እንደዚህ ከፍሬ ዘር ወጥቷል። ከዛ ማንጎን ፍሬ ፍሬው። ቺዝ ኬካችን ትንሽ ፍሬ ዘር ቆይቶ ወጥቷል። አሁን ብስኩት ፍሬ ዘር አቆይተን አውጥተናል። አሁን ደግሞ ማንጎን እንደዚህ እያደረግን ነው። ቅዝቅዝ ብሎ ከፍሬ ዘር ትንሽ አውጣን ማለት ነው። አሁን እንደዚህ ያዘጋጀ ነው እና ድጋሜ ደግሞ አሁንም ፍሬዘር ይገባል ማለት ነው። ትንሽ ተልጅ እንዲሆን ይሄ ጀላቲን ይባላል የሚያያይዝ ማለት ነው። ይሄኛው ደግሞ ጄሊ ነው። ይሄኛው ይሄኛው ጄሊ ነው። ጄሊ የሚበላው እንዲሁ ተሰርቶ የሚበላው አለያም ኬክ ላይ ምናም የሚጨመረው ጄሊ፣ እናቀልጠዋለን። ይኸው ትንሽ ይውሃል፣ ግን እናቀልጠዋለን ትንሽዬ ውሃ ነው የምናደርገው፣ እንዲሟሟ ብቻ ነው እንዲቀልጥልን ማለት ነው። አንድ ኩባያ ክሬም፣ የኬክ ክሬም አንድ ኩባያ

ሶስት ማንኪያ እንጨምራለን። በምግብ ማንኪያ የሎሚ ጄሊ እንጨምርበታለን። ለላይኛው ማለት ነው። የሎሚ ጄሊ እንጨምርበታለን። አንድ የማንጎ ጄሊ መጀመሪያ ተጠቅመናል። አሁን ደግሞ ሁለተኛ በላዩ የሎሚ ጄሊ እንጠቀማለን። የሎሚ ጄሊያችንን እንጨምራለን። ማቸ ትንሽ ሎሚ ረ አሁን እንደዚህ አድርገን አዘጋጅተናል። ይኸው ወትራም ነው ምናምን ቃናው ማሻላ የማንጎ ቃና አለው የማንጎ ቃን አለው። ስኳር አልበዛም፣ አላነዘም። ግን የስኳሩን ነገር እናንተ እንደፈለጋችሁ ማብዛት በጨመርም ጣፋጭ በደንብ ከፈለጋችሁ አዲ መሀላውን በደንብ ጨምሩ። ከፍሬዘር አውጥተናል። ከዛ ያዘጋጀ ነው ክሬም እንደዚህ ያዘጋጀነውን ክሬም እንደዚህ እንጨምራለን። መልሰን ፍሬዘር እናደርገዋለን፣ በደንብ እንዲቀዘቅዝ ማለት ነው። ከፍሬዘር አውጥተነዋል። ከዛ ቀስ ብለን ነው የምንጨምረው ከላይ ማለት ነው፣ እንዳይቀላቀልብን። ሰብስክራይብ፣ ላይክ፣ ኮመንት ሼር አድርጉ፣ አበረታቱን። እንዲ እንጨምራለን። ከዛ ድጋሚ ፍሬዘር ይቀባል። ያውና ኬካችን 24 ሰዓት ቆይቶ እንደዚህ ይሆንና በሶስት ረድፍ ነው፣ ሶስት አይነት ነው የሆነው። እንደዚህ የሚያምር ሆኗል። ሰብስክራይብ ላይ ኮሜንት፣ ሼር አድርጎ አበረታቱኝ። እንዴት እንደሚያምር 24 ሰዓት ነው ተላጭ ፍሪጅ የቆየው እሺ፣ ሰብስክራይብ